ይቅርታ እፈልጋለሁ። አንደኛ ጋዜጠኞችን በሙሉ የመናቅ ነገር አሳይቷል። ዜና ማንበብ ከስድስተኛ ክፍል ከአስራ ሁለተኛ ክፍል ከጨረስ ካነበን ብሏል። የሚዲያ ሰዎችን ይቅርታ መጠየቅ አለበት። ሁለተኛ እኔ ቤት በነበረው ውይይት እንዳልኩ እኔ ከተናገርኩኝ በኋላ ሌሎች እንኳን ገብተው ሲናገሩ፣ አንድ ልጅ መቶ እንደውም የሆነ ቆሻሻ የሚል ቃል ሲጠቀም አቁም ብያለሁ በቃን የተናገርኩት እናንተ የታዘባችሁትን ተናገሩ ነው ያልኩት። እሱ ግን በእናቴ ዙሪያ የሚሳደቡ ልጆች ገብተው ነበር። መረን መረን የሆኑ ልጆች መድረክ ላይ ተቀምጠው ይሳደባሉ በግልጽ እጅግ ለመስማት የሚቀፉ ልጆችን ቁጭ ብሎ ይሰማል። ሕሊናዬ አይፈቅድም። የፈለገ ብታስቀይመኝ እንዲህ ያሉ ተሳዳቢዎችን መድረክ ላይ ጋብዥ አላደርገውም አልኩ። በጣም ተናድጄ በነበረበት ሰዓት እንኳን መጥተው አጸያፊ ነገር እንኳን ሲጠቀሙ ከልክያቸው አሉ መረ መሆን አለበት። ይህንን ስለታዘብ ግን ለዛ ይቅርታ ጠይቃለሁ። የመጨረሻው በግል ጉዳይ ገብቷል። ባለጸጋ ነው ፍራ እንደምታውቁት። ስለዚህ መቶ ሚሊዮን ብር አስገባለሁ ብሏል። እኔ ሁለት ሚሊዮን ብር አስገባለሁ እዚህ ጋ የምናምነው ሰው ሁ ትራንስፈር ማድረግ እችላለሁ። ፍራ ሁለት ቻ መቶ ሚሊዮኑን ያስገባል። ቴዲ ሀዋሳ ሁለት ሚሊዮን ያስገባል። ዩኒቶሮምቶም ያስገባል። እዚህ አቋም ነው የመጣሁት ለማለት ያ የኔ አቋም ይሄ ነው። እሺ ይሄ አቋም እንዳለ ሆኖ ይሄ መቶ ሚሊዮን እና ሁለት ሚሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው። አዎ አንተም አንተም አሪፍ ነው ስትል ነው የቀረምከው፣ እሱም አሪፍ ነው ባይ ነው። ሰማ ናችሁ የእናንተን አሪፍ። ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼስ ባንክ መቶ ሚሊዮኑን ያስገባሉሁ ማለት ነው። የመቄዶ ችግር የለውም ያዘልኝ ያዘልኝ፣ ቆይ ያዘልኝ፣ ችግር የለውም ቼዝ ባንክ እየከፈተ ነው እዚህ ጋር። አትክፈተው፣ አትክፈተው እያደረግን ያለ ነው አሁን ትራንስፈር አይደለም። ቴዲ ሚውት ላይ ነህ። ቴዲ ሚውት ላይ ነህ። ግን እኔ ላይ የሚ ቶሮንቶ የተጣለብን አሁን እናስገባለን መቶ ሚሊዮን ዶላር ለመሰለህ እንትን እንዳይሉ መግባት አለበት። ልታዋቸው እንዲ ይቀመሱ እንዲ ሁለቱም እኔ እምልህ የመቻቸው ብሮ ህዝብ ነው የሚረዳው። እኔ ደስ ይለኛል ደስ ይለኛል። በጥሩ ይኸውልህ እኔ አንድ ነገር 700 ሺህ ነው አ ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3 ሚሊዮን 300 ሺህ የሚለው አካውንት ለቼዝ ባንክ ከፍቼ ነው። 3 ሚሊዮን 335 ሺህ ሴቪንግ ላይ ነው። 188 ሺህ ቼኪንግ ላይ ነው። እስከዚህ ላይ 700 ሺህ አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶኒያ አካውንት ማስገባበት አካውንት 1079335235 ለመሰላችሁ ፕሮሰስ አድርጌ ባንክ ሂዩጅ አማውንት በአንድ ጊዜ አይተላለፍም ተብሎ ሁለት ቀን አፕሩቭ አስደርጌ ዛሬ ናይንተሪ አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መቄዶኒያ ቻሪቲ በመሆኑ ተጣርቶ፣ ይህ ሁሉ አማውንት የት ነው ሄዶ ተብሎ ተጣርቶ መቄዶንያ የሚባል ያንን ኢንቨስቲጌት አድርጎ ነው አፕሩቭ ያደረጉልኝ። ናይን ተሪ ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ መጀመሪያ፣ ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደረግልኛል፣ ያሳየኛል። ራሱ ዋይር ትራንስፈር ማለት ነው። ስለዚህ ቅድም ተናግር ያለው አምና ፕላይ እኔ እየተጫወጥኩ ሳይሆን ትክክለኛውን ፋክት ማደርግ ያለሁት ማለት ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ ይኸው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ። ይኸው እዚህ ጋር እንትን ስል ፍራኦል ትቻይላል። በጣም ጥሩ ነው ፍራኦል አካውንትንም አይተናል። አንድ ጊዜ ትይዝልኛለህ። በጣም ማ ማለፊያ ነው። በታችሁንም ጥሩ ነው። መስረት መፈለጋችሁም በእርዳታ መንፈስ አይደለም። በገልጽ መነጋገር አለብን አይደለ? በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው ይሄ ጉዳይም የተጀመረ። ስለዚህ ለመርዳት የሚያስብ ሰው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚል እንጂ ቀደም በውስጥ ተነጋግረናል። ይህን ጉዳይ ውስጥ ነው ሁ ከባልንጀራህ ጋር በእኔ ቻሌንጅ የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው። ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም። አ አንተ ዋየር አድርጌ ኦልሬዲ ሬዲ እያደረኩ ነው። በሲሪየስ ይዤዋለሁ አልኩኝ ለመሰለህ እኔ ሬዲ ነኝ ብዬ ነው ስባል ሲሪየስ ነኝ በዚህ ጉዳይ ብዬ ነው። መቄዶንያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሀል ያለውን ጠብ የጠቡ አንድ አካል አድርጋችሁ እኔ መቄዶንያ ቢሊዮን ቢረዳ ደስታዬን አልችልም። ለአረጋውያን በጣም ትልቅ ቦታ ነው። እኔም ቢኖረኝ ኧረ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል። አያና አርጉ እርቁ ግን አያሳምረ ይሄ ነገር አሁን ቀንም ያወራነው ነገር ስለሆነ ዳጀስትድ ነገር ስለሆነ ከአንድ ጊዜ ታገሰ መንፈሱ በዛው በፉክክር መንፈስ መንፈሱ ምን ያስጨንቀናል? እኛ ስለመንፈሱ በመል እኮ ደሀ ይረዳል ብረት ደሀ የሚረዳበት ነው። መቅዶኒያ የሚረዳ ከሆነ መቶ ሁለት ሚሊዮን አገኘ ማለት ትልቅ ስራ ነውእ ትራንስፈር ሳደርግ ከሆኒ ጋር ሰሞኑን እየተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደረግ እያየ ነበር፣ ፊራ የምድርን መስለኝ እያሳየሁት ነው። ገንዘብ ወደዚህ ሳስተካክል ማለት መርዳት እፈልጋለሁ። ለምንድነው ይህንን ሀሳብ ያነሳሁት? አንድ ነገር ሞቲቬቱ እነ እነቴዲን ሄዲን ደሃናቸው እንደንትና ደሃናቸው ከሚል ሳይሆን ሁልጊዜ ፍራውን ለሾ አፕ ነው የሚረዳው። ምንም እንትን ፈልገው አይደለም ለእንትን ነው የሚያደርገው፣ እንደዚህ ነው የሚያደርገው እየተባለ ነው የሚወር። ስለዚህ ዮኒም ብየዋል፣ ለአንዴና ለመጨረሻ ጊዜ ቪዲዮ አልፈልግም ምንም ነገር አልፈልግም። ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው። ከዛ በኋላ ትራንስፈር እያደረግኩ ነበር፣ ዮኒ እያየ ባንክ ሄጄ አስፈቅጄ፣ ምክንያቱም ሂውጅ መኒ ከአስር ሺህ ዶላር በላይ ሲሆን ባንክ ፍቃድ ይጠይቃል አይወጣም ዝም ብሎ ሊሚት ኔ እስከ 40ሺ 50ሺ ሊሆን ይችላል ወይ ደግሞ መቶ ሊሆን ይችላል ቢዝነስ አካውንት ላይ ሲሆን ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው የሆኒ ጋ እስኪሬስ ነ የሆኒ ለዛ ነው ነ ይደረግ የሚለው የሆኒ እኔ መርዳት ማለት ፍራውን ምንም ነገር የለው አለኝ ለማለት አደለም ግን እርዳታ የሚረዳው ስሙን ለመገንባት ነው። እርዳታ የሚረዳው ገንዘብ ተቀብሎ አሁን መቄዶኒያ ሰጥቼ በእዛ ሳይሆን እንደት መሰለህ፣ ቻሌንጁን ያመጣህበት መንገድ ቻሌንጁን ያመጣህበት መንገድ ነው። ቅድም እንዳልኩ ከንግግር ንግግር ሰው ይጎዳል፣ ሥራውን ታቀኛለህ አሁን የምጠራው ሦስት ሚሊዮን አራት ሚሊዮን ብር ለኔ ምን እንደሆነ ታጽዋላለሁ። አቃላ ጓደኛዬ ነው። ተደዋለ የምታወራ ልጅ ነው። እያወቀኝ ለሰዎች የምትነግራቸው የመጨረሻ ድሃ ነው። ጉዳዩ ምናደረክ ያለው ባለውና በሌለው መካከል አድርገን በንቀት ነው ያወራው። ያ ነው ሰው ያንን ሊረዳ ይችላል። እኔ ያልኩት ምንድን ነው እንደዚህ ከምንደራረግ እንደውም ቻሌንጅ እናደርግ እና ይሄን ነገር በዚህ ቅጦኝ ነው ያልኩት። በዚህ ቻሌንጅ እንጂ ሌላ ነገር እኔ አሁን ቻሌንጁ ቢቀር መቶ አሁን መቶ ሚሊዮን እና የምትሉ ከሆነ እኔ ኦሬዲ የሚቀደ ሆነ ያንስም ስላነሳው መቄዶኒያ መርዳቴን አልተውም። እሱን እናደርጋለን። እሱ ላይ ተስማምተናል። ቀን እኮ አውርተናል፣ ቀን አውርተናል። መቄዶኒያ መረዳት አለበት። እሱ ምንድን ነው የምናደርገው አሁን በተባለው በቻሌንጅ መንፈስ እናንተ እንዲያርጉ እኔ እንደዚህ ያደርጋለሁ የሚል ይሄ። ገባህ? በጣም እኔ ግን አያና ቅድም ቴዲ ማን ነው የዮኒን መስማት ያለባችሁ ልክ ከአካውንታችን ነው ብዬ ነው ያልኩት። እሱን አይደለም አሁን ሲሆ እኔ አንድ ነገር ልንገርህ ት ኢሪ ይችላል መሰል። አሁን የመቄዶኒያ ስም ተጠራ አይደለ? የመቄዶኒያ ስም ሲጠራ አንደኛ የኔና የኔና አንተ ጉዳይ የማን ነው? እንትን አለው አሁን የኔና አንተ ጉዳይ እዚህ የጀመርነው ነገር በመላ ኢትዮጵያ በሰዎች ዘንድ ነው የተሰማው።